ለሰጣላችሁ ሰው ሁሉ ሲሕር የምታስደርግ እህት አለችኝ። ይህንንም በፊት ለፊት ለምን እንዲህ ታደርጊያለሽ ሐራም ነው ስትባል፣ ግድ የለም አላህ ይቅጣኝ እነሱን ተበቅዬ ትላለች። ምክር ልትቀበል አልቻለችም። ነገር ግን የብዙ ሰዎች ህይወት አመሰቃቅላለች። በእኔም ላይ በልጄም ላይ ነው የተደረገብን በርቀት ስለተ ረሒም ማቁረጥ ይሆንብኛል እህቴ ስለሆነች ያብራሩልኝ የሚል ጥያቄ ነው። አዑዙ ቢላሂ ሚነ ሸይጧኒ ረጂም። ነስአሉላህ ሰላም ወል ዓፊያ የአላህ እንቅጣት የሚችል ማን ነው? እነሱን ልበቀል አላህ ይቅጣኝ፣ እነሱን ልበቀል እንጂ የአላህን ቅጣት ክብደቱን የሚያውቅ ሰው ይሄን አይልም። በዚህ መልኩ የሰዎችን ህይወት የሚያባላሽ የመጣለትን ወንጀል የሚያተራምስ ሸይጣን የሚገፋፋው ሰው ቀልብ ሲደርቅ የሸይጣን ስራ ነው ይሄ ሲጀምር፣ ሲሕር ድግምት፣ የሸይጣን ስራ። ሸይጣን ነው ከጀነት ውጣ ብሎ አላህ ሲያባረው እንግዲያውስ የሰው ልጆችን አጠማለሁ ከግራ ከቀኝ ከፊት በኋላ ወራቸዋለሁ ብሎ ለወንጀል ያቀደ በዚህ ልክ ወንጀልን የሚዳፈር መጸጸት መቆጨት ሲገባው አኺራ እንዳይበላሽ ብለው መስጋት ሲገባው፣ ወደፊትም ጭምር አድርጋለሁ ሰራለሁ ብሎ በሙሉ ልብ ወንጀልን መዳፈር፣ በሰሩት ወንጀል መኩራት ድርብርብ የሆነ ጥፋት። ነቢዩ ዓለይሂ ሰላቱ ወሰላም አላሁም ኡመቶቼን በሙሉ ይምራል ወንጀልን በይፋ የሚሰሩት ሲቀሩ ብላ። በአላህና መጨረሻው ቀን የሚያምን ሰው አኺራ አለብኝ ቀብር አለብኝ ሲራጥ አለብኝ ቅያመ አላህ ፊት ያለ አስተርጓሚ በብቻዬን እርቃኔን ቆማለሁ የሚል ሰው እዚህ ላይ የተጠቀሰውን አይነት ድርጊት አይፈጽምም። አንዴ የተሳስቶ እንኳ ቢያደርግ ይተውበታል ይተውበታል፣ ተው ሲባል ይተዋል። የሰው ህይወት ላበላሽ እንጂ የአኼራው ቅጣት አያሳስበኝም አይልም። ወለአዛቡል አኼራት አሸዱ አብቃ። የአኼራ ቅጣት እኛ እንደምንገምተው አይደለም በጣም ከባድ። ለዱኒያ እሳት እንኳ ለሰከንዶች እጃችንን መስጠት አንችልም። የጋለ ውሃ ላይ ፍም ላይ ማንም እጁን ማሳረፍ አይችልም። የአኼራው ከዱንያ በብዙ ጥፍ ይበልጣል። ማይጠፋ ነው ዘላለማዊ ነው ማገዶዋ ድንጋይ የሆነች እሳት ናት ብሎ አላህ ከጀሃነም አስጠንቅቋል፣ አላስፈራርቷል። ወደ ጀሃነም ከሚወስዱ ነገሮች አንዱ ኩፍር ነው። በአላህ የካደ በጀሃነም እሳት ይቀጣል። ከኩፍር ተግባሮች አንዱ ሲህር ነው። ወለቀድ ዐሊሙ ለመን ይሽተራሁ ማለሁ ፊል አኺራቲ ሚን ኸላቂል አልቁርአን። ሲህርን ድግምትን ማምረጥ መጠቀም ስራይ ብሎ መስራት አኺራን ያበላሻል። ይሄን ያደረገ አኺራ ላይ ድርሻ የለውም፣ ድርሻው እሳት ነው ማለት ነው። ጥላቻ፣ መገኘነት በቀል እዚህ ደረጃ መድረስ የለበትም። የሰውን ዱንያዊ ህይወት ለማበላሸት ብሎ አኺራን እስከማበላሸት ድረስ መድረስ የለበትም። አቅል ያለው ሰው የሌሎችን ጠፊ ዱንያ አበላሻለሁ ብሎ የራሱን ዘላለማዊ አኺራ ያበላሽ። የሆነሆኖ ሆኖ ተመክራ፣ እምቢ ካለች፣ ተስፋ ከተቆረጠ ከሸሯ ከአደጋዋ ከክፋቷ ለመዳን ሲባል ከሷ ጋር ያለን ግንኙነት ማቋረጥ ይቻላል። ከዘመድ ጋር ግንኙነትን ማቋረጥ ማይቻለው ለዱንያ ለነፍስ ተብሎ ከሆነም ዲን ወይም ዱንያ ላይ ተጨባጭ ጉዳት እንደሚያደርስ ከታወቀ ግንኙነቱን መቀነስ ማቀዝቀዝ መቁረጥ፣ ካስፈለገ ሙሉ በሙሉ መቁረጥም ይቻላል።